ትንሱ ፍቅር ይሱኛው። በስተመጨረሻም በሚንተባተብ ድምጽ፣ በሚንተባተብ ቃላት ትንሱን እንደሚወዳት ዛሬ ለእናቱ ተናግሯል ማለት ነው። አላዛር፣ ደስ የሚል ነገር አይተናል። የእናትየዋ ምላሽ ምን ይሆን? በጣም ነው የደነገጠችው። እንግዲህ ትንሱን ያመጣቻት እሷ ነች፣ እንዲግባቡ አብሮ ቪዲዮ እንዲሰሩ ከነበረበት ጭንቀት ከነበረበት የሆነ ጥሩ ያልሆነ ስሜት ወጥቶ ጥሩ ነገሮች ፊቱ ላይ ለማየት ደስተኛ እንዲሆን አጠገቡ በአጠቃላይ ሰው ያስፈልገዋል ብላ ነበር ትንሱን ያመጣቻት። አላዛር እንግዲህ በጣም በጣም ፈጥኖ በሚባል ደረጃ እንግዲህ ትንሱን እንደወደዳትና እንዳፈቀራት ከመውደድም ከማክበርም አልፎ በጣም እንዳፈቀራት እንግዲህ ስሜቱን ለእናቱ ነግሯታለና ምን ላደርግ ነው እያለ የሚገኘው ትንሱ ምን አይነት ምላሽ ይኖራት ይሆን? የሚለውን ነገር እንግዲህ እናወራበታለን። አላዛር ፈጥኗል ወይስ ዘገይቷል ወይስ ደግሞ ትክክለኛ ሰዓትና ቦታ ላይ ነው ይህንን ስሜቱን የተናገረውን የሚለውን ነገር ደግሞ በደንብ እናወራበታለን። በደንብ ሀሳብ እንሰጥበታለን። በመጀመሪያ ግን ይህንን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እስከ መጨረሻው ቪዲዮን ሳታዩ ደግሞ ምንም አይነት ኮሜንት እንዳትጽፉ። እንግዲህ አስፋልት ዳር ሆኜ ነው ይህንን ቪዲዮ እያቀረጽኩላችሁ ወይም ደግሞ ሪከርድ እያደረኩ የምገኘው፣ በመኪና ድምጽ እንግዲህ እንዳትረበሹ፣ ከረበሻችሁ ደግሞ ይቅርታ ጠይቃለሁኝ ማለት ነው። እንግዲህ አላዛርና ትንሱ ጥሩ ጊዜያትን እያሳለፉ ይገኛሉ። በቃ ሳይተዋወቁ ሁሉ ሳይተያዩ የተግባቡ ናቸው። በአጭሩ በጣም ከሚባለው በላይ በሚገርም ፍጥነት ተግባብተዋል። አንድ ሰዎች በጣም ብዙ አመት ቆይተው እንኳን የማይግባቡ በጣም እርስ በእርስ የማይናበቡ ልጆች አሉ። በጣም ብዙ የሚጎላቸው ነገር አለ፣ ብዙ ቀሪ ነገር አለ ና አላዛርና ትንሱ ግን በሚገርም ፍጥነት፣ በሚገርም ጓደኝነት፣ በሚገርም ቅርርብ፣ በሚገርም መዋደድ፣ በሚገርም መከባበር በጣም ፈጥነዋል ብዬ ነው ማስበው ና ሁለታቸውም ጋር ያለው ነገር መሰለኝ እንዲ እንዲፈጥን እንዲ ጥሩ ደረጃ ላይ እንዲደርስ የሆነው ብዬ ነው ማስበው። ትንሱም በጣም የምትወደድ ልጅ ነች። አንዳንዴ ሕይወት ለምን ይሄ ለእኛ አልተሰጠም ለምን ይሄ ለእኔ አልተፈቀደልኝም ብለን የሆነ ነገር ከያዝም በኋላ ያንን ነገር ለመልቀቅ በጣም በጣም ከባድ ነገር ይሆንብናል፣ ወይም ደግሞ በጣም ተራራ ይሆንብናል እና ያኔ ከፈጣሪም ጋም ከራሳችን ጋርም እንጣላለን እና ፈጣሪ ደግሞ ለእኛ ያዘጋጀው ነገር ስላለ ያን ነገር እንዳይሆን ያደርገዋል። በቃ አይሆንም ይለናል፣ ይከለክለናል። ለእኛ ስለማይጠቅም፣ ለእኛ ስላልተጻፈልን፣ ለእኛ ስለማይጠቅመን፣ ስለማይረባን ይከለክለናልና አላዛር በነበረበት ሰዓት እንግዲህ በጣም ከባድ ብዙ ጊዜያቶችን አሳልፏልና እችን የመሰለች ሙሉ ሴት አነጋገሯ፣ ድምጿ፣ እርጋታዋ፣ አስተሳሰቧ፣ አመለካከቷ በቃ ነገራቶችን የምታይበት መንገድ በጣም ትክክለኛ ነገር ነውና። አላዛር እች ልጅ አለማፍቀር አይችልም። ብዙ ሰዎች የሚመኟት አይነት ሴት በጣም ትሁት የሆነች ለትዳር የምትሆን ብቁ የሆነች ሴት ነች። ሁሉን ነገር አሟልቶ አድሎ የሰጣት ሴት ነችና ምን ልላችሁ ፈልጌ ነው። አላዛር ዛሬ ላይ ስሜቱን አውጥቶ መናገሩ ትክክል ነው ወይስ አይደለም? በመጀመሪያ አላዛር ይህንን ስሜቱን ለእናቶ ወጥጦ መናገሩ፣ ትንሱን አፍቅሬያታለሁ ከመውደድም ከማክበርም አልፌ ብሎ መናገሩ በጣም ደስ የሚል ነገር በጣም የሚበረታታ ነገር ነው። በጣም ደስ ብሎኛል። የሚፈለገውም ይሄንን ነው ይሄንን ነው የምንፈልገውም የምንጠብቀውም ነገር ይሄን ነው። በፍቅር ተጣምረው አንድ ላይ ሆኖ ህይወታቸው አምሮ ህይወታቸው ሰምሮ መጨረሻቸው አምሮ ነው ለማየት በጣም የምንጓጓው። በተለይ ትንሱ ከመጣች በኋላ በጣም ብዙዎቹ ደስተኛ ሆነው አላዛር መከታተል ጀምረዋል። በጣም ከሚባለው በላይ ሙሉ ያደረገችው ሴት ናት። በጣም በብዙ ነገር ተግባብተዋል ቶሎ በፍጥነትና ይህንን ነው ግን፣ እንደ እኔ የራስ ሃሳብ ምንድን ነው፣ አላዛር ፈጥኗል ወይስ ደግሞ ከአይ ዘገይቷል ወይስ ደግሞ አይ በትክክለኛ ሰዓትና ቦታ ነው የተናገረው፣ ስሜቱን ነው ወይ ሴት ነው። ከሶስቱ አንዱ የትኛው ነው ትክክል የሚለውን ነገር ንገሪኝ ካላችሁኝ፣ እውነት ለመናገር እኔ አላዛር ቸኩሏል ብዬ ነው ማስበው። በእርግጥ አንዳንዴ ይውላችሁ፣ መዋደድ ብቻ መፋቀር ብቻ አብሮ ላያኖራችሁ ይችላል ገባችሁ። በጣም ብዙ ነገሮች ይኖራሉ። አብሮ ለመኖር አብሮ ትዳር ለመመስረት አብሮ በፍቅር ለመጣመር ብቻ ብዙ ነገሮች አሉ ብዬ ነው ማስበው። ና አላዛር ትንሽ ቸኮለ መሰለኝ። ምክንያቱም በእርግጥ ትንሱም እንደምትወደው፣ ለሱ ቦታ እንዳላት፣ እንደምትፈልገው ፍላጎት እንዳላት በደንብ ፊቷ ላይ፣ ቃላት አጠቃቀሟ ላይ ሁሉ ነገር ያስታውቅባታል። እና ግን አላዛር ፈጠነ ብዬ ነው ማስበው የእውነት ለመናገር ማለት ነው። በእርግጥ ለዚህ መልስ ሰጧል። አንድን ሰው ከኛ ጋር የሚግባባን ሰው፣ የሚወደንን፣ የሚያከብርንን ሰው የምንወደውን፣ ልባችን ምትት የሚያደርገንን ሰው ስናገኝ መናገሩ ክፋት የለውም ብሏል። ይሄ ጥሩ ነገር ነው፣ ደስ የሚል ነገር ነው። ፍቅር ግን አንደኛ ትንሽ ፈጠነ ብዬ ነው የማስበው። ገና ብዙ መስራት፣ ብዙ መራመድ፣ ብዙ መግባባት፣ ብዙ መተዋወቅ በደንብ ብዙ መቀራረብ አለባቸው ብዬ ማመን ሰው ነኝ። አንዳንዴ ተሩጦ ይገባና ተሩጦ ይወጣል ገባችሁ ማለት፣ ስሜቱን ትንሽ መያዝ ነበረበት ብዬ አሰብኩኝ። ትንሽ በቃ በደንብ እስኪ ጋባ እስኪ ግባቡ በደንብ እስኪ ቀራረቡና፣ አላዛራውን እያሰበ ያለው ምንድነው፣ ሁለታችንን በጣም ስለተግባባን በጣም ስለምንቀራረብ በጣም በቃ አላደለ ስለምንፈላለግ፣ ምናልባት ጥያቄው ከኔ እስኪ መጣ እየጠበቀች ሊሆን ይችላል ብሎ ነው እያሰበ የሚገኘው። ግን እኔ እውነቱን ለመናገር ትንሱ በዚህ ሰዓት ጥያቄውን እሺ ብላ ትቀበለዋለች ብዬ አላስብም። በመጀመሪያ ደረጃ ብዙ ነገሮችን ተናግራለች። አሁን አላማዋ እንዳለ ሆነ፣ ብዙ መስራት እንዳለባት፣ ብዙ መማር እንዳለባት፣ ትምህርቷን መመረቅ እንዳለባት ብቻ ብዙ ነገሮችን ብላለች። እና አሁን ላይ እሺ ብላው መቶ በመቶ እኔ እንጃ አላውቅም፣ የምትቀበለው አይመስለኝም። ጊዜ ይፈጅባቸዋል ብዬ ነው ማስበው። ና ብቻ አላዛር እኔ ደስ የሚለኝ ነገር ምንድ ነው፣ ይህንን ጥያቄውን በጣም ደስተኛው ና በፈገግታ ብትቀበለው፣ አብሮ ቢቀጥሉ፣ አብሮ ጥሩ ጊዜ ቢያሳልፉ ደስ ይለኛል። ግን ትንሱ በደንብ ማሰብ አለባት። በደንብ መኖር አለባት። በደንብ ብዙ ጊዜያቶችን ወስዳ ከራሷ ጋር አስባ አንሰላስላ እንግዲህ ውሳኔ ትወስናለች ብዬ አስባለሁ። ግን በአሁኑ እሺ የምትሉ አይመስለኝም። ብቻ ግን አላዛር አሁንም እሺ ለምን አላለችኝም ብለህ ራስን እንዳትጎዳ። እንደውም መርከብ ላይ ከሆንኩኝ በዛው ራሴን አሰጥማለሁ እያልክም ነበርና መሆን የለበትም አላዛር። መልሷ ምንም ይሁን ምንም መረጋጋት አለብህ። እንደፈጠንክም ራስን መናገር አለብህ። ሁሉ ነገር በጊዜው ሲሆን ደስ ይላል። በእርግጥ ግን እኔ አሁን ቢያንስ ሁለት ወር እንኳን አልሞላቸውም፣ ገና ከተዋወቁ። በእርግጥ አንድ ቀንም ከሰው ጋር ብትተዋውቃችሁ ልትግባቡ ትችላላችሁ፣ ግን የሰው ልጅ መጽሐፍ ነው። እውነቱን ለመናገር መጽሐፍ ነው። መጠናናት የሚባለውን ነገር እኔ አምንበታለሁ። እናንተ ደግሞ ገና ብዙ ረዥም ጊዜ አላችሁና ብዙ ጥሩ ጊዜያቱን የምታሳልፉበት እንደ ጓደኛ፣ አንዳንዴ አንድ ስቴፕ አለው እኮ መጀመሪያ በጓደኝነት ከዛ በፍቅረኝነት ከዛ ደግሞ በትዳር የሚባል ነገር አለ አይደል? በጓደኝነት ትንሽ ረዘም ያለ ትንሽ ይሄ ጊዜ ወስዳችሁ ደግሞ ብታ አብራችሁ ብትሆኑ አብራችሁ ብትዝናኑ በጣም ደስ ይላይ ነበር። ግን ትንሽ ፈጠን ብለ ተናግራል። እናትየዋ በጣም በጣም ደስተኛ ሆና ነው የተቀበለች። ግን አንተ በጣም ፈርታል፣ ይሄንን ነገር ለመናገር ይሄንን ነገር በቃ ለሷ ተናግረ ስሜት አውጥተ ተናግረ የሚመጣውን ምላሽ ለመስማት በጣም እንደጓጓ በጣም እንደፈራ ነው ለእናት እየነገርካት የምትገኘው ያለህን ስሜት። እንግዲህ ምን ይደረጋል። ይሄ ስሜት ነው የተሰማ ስሜት። ግን እኔ አሁን ላይ ሳስበው አንዳንዴ መልካምነት ይበዛባልንና ሰዎች ላይ ፍቅር ይሁን መውደድ ይሁን ሳናቀው የሆነ ምንፈት ከፈጠንን። አሁን አላዛር በስሜቱ እርግጠኛ መሆን ነበረበት ብዬ አሰብኩኝ። ይህንን ቃል አውጥቶ ከመናገሩ በፊት ከራሱ ጋር በደንብ አውጥቶ አውርዶ ተማክሮበት፣ ለምን አንድ ሳምንት ሁለት ሳምንት ለምን አንድ ወር አይፈጅበትም? በደንብ ትክክለኛ የፍቅር ስሜት ነው ወይ የተሰማኝ ነው? ወይስ ጥሩ ልጅ ስለሆነች መልካምነቷ ገዝቶኝ ነው ወድጃት ነው ወይም መውደዱንና ማፍቀሩን ለይቶ ቢያይበት በጣም ደስ ይለኝ ነበር። እግዚአብሔርን እምላለሁ። ምክንያቱም ተቸኩሎ የገባ ነገር አንዳንዴ ከባድ ሊሆን ይችላል። አላውቅም፣ አንዳንዴ የሆነ በምትወዷቸው ሰዎች እንደ ዜና ነገር ሲመጣ ተሳስላችኋላችሁ፣ ምን ሊፈጠር ይችላል ብላችሁ አንዳንዴ የሆነ ነገር ታመዛዝናላችሁ። ከዛ አንጻር ነው እንዳትሳደቡ ማለት ነውና፣ ለማንኛውም የትንሱን ከወደድካት ካፈቀድካት፣ በእርግጥ ቪዲዮ ስለተፖሰተ ኦልሬዲ ታየዋለች ትሰማዋለች ብዬ ነው ማስበው። እናትየዋ በጣም ደስተኛ ሆናለች። እኔ ያገናኘዋችሁ ጥሩ ጊዜ እንድታሳልፉ ነበረ ግን ደግሞ ይሄ ነገር መፈጠሩ ጥሩ ነው። የእሷ ምላሽ ደግሞ ምንም ይሁን ምንም ሁለት ነገር ነው የሚኖረው ወይ እሺ ወይም እምቢ፣ ወይ ይሆናል ወይ አይሆንም ነው የሚሆነው እና አንተ ራስን ጠንካራ አድርገህ ሂደ። ጥሩ በቃ የፍቅር ነገር ነው የነገረችው፣ ደስ የሚል ነገር በቃ እሷን የሚያስደስታት ነገር ልትቀበለው እንድትችል ጥሩ ነገር በጥሩ ሁኔታ እሷን አስደስቶ ጥያቄውን እንዲያቀርብላት ነው የጠየቀችው፣ የነገረችው፣ እናትየዋ ማለት ነው። በጣም ምርጥ እናት ነሽ፣ ልዩ ነሽ። እና አላዛር እግዚአብሔር እርዳ እላለሁ። ስትሽኮረመም እኔ በጣም የገረመኝ ነገር የሆነ ነገር ሲላት እንደዚህ ያለችው፣ እንዴ አንተ ሞኝ ወጣል እንዴ ያለችው። በጣም ነው ሳቂ የመጣው። አልዋሻቸውም፣ ብቻ የሚያዝላና የሚያጨናንቅም የሆነ ትንሽ የሆነ ብቻ የሚያስፈራም ነገር ነው ዛሬ አላዛር ይዞ የመጣው ነገር ማለት ነው። ብቻ ግን ጥሩ ነገር እንደምናይ ተስፋ አደርጋለሁ። አላውቅም፣ ብቻ በደንብ እኔ ግን የፈጠኑ መሰለኝ በጣም እሱ ፈጠነ። እኔ እውነት ለመናገር የእውነት አንዳንዴ ስሜታችን እኮ ማለት ነው፣ ፍቅር ይሁን መውደድ ይሁን ሳናስቡ እንገባና እንሮጥና የሚያስቸኩል ነገር አለ ብዬ ለማሰብ ይከብደኛል አሁን ላይ በአላዛርና በትንሱ መሀል ምንም ያስቸኩል ነገር አለ ብዬ አላስብም። ምክንያቱም ኦረዲ በደንብ እየተግባቡ ነው። አብረው ነው የሚውሉት፣ አብረው ነው ስራ የሚሰሩት። ይሄ የታወቀው ይሄ ስሜት የመጣው ትንሱና አላዛር ተለያይተው ነበር ለባል እሷ እናቷ ጋር ሄዳ ነበር። እሱ ደግሞ እንደምታውቁት ነውና ይሄ ነገር ተለያይተው ቆይተው ሲገናኙ በጣም ተነፋፍቀው ነው። ምን ያህል እንደተዋደዱ እንደተግባቡ ነው። ማን እንደጎደለ የሆነ ሰው እንደጎደለ ነው የተረዳው። እና በዛ መሀል ነው እንግዲህ ፍቅር ይሁን መውደድ ይሁን አልተረዳም፣ ግን ስሜቱ በቃ እሷን እሷን ስላለው መጦ እንግዲህ እንዳፈቀራት ተናግሯል። ለማንኛውም ጥሩ ነገር እንደምንሰማ ተስፋ አድርጋለሁ። ትንሱ እየጣም ጠንካራ ጀግና ሴት አስተዋይ ሴት ነች። አይሆንም እንኳን ብትል በጣም በማስተዋል በማስረዳት ቀስ ብላ ተረጋግታ ነገራቶችን በቃ አርቆ በማሰብ ስለሆነ የምታስረዳው እንግዲህ በጥሩ ሁኔታ እሱ ይቀበለዋል ብዬ አስባለሁ። ጊዜ ነው ስጠ የምትለው በዛ ቢባል ቸኮል ክፈጠን ክልትለው ትችላለች ብቻ ግን እሷ በወንድምነት እንደምትፈልገው ነው ግን አላውቅም እኔ ያየሁትኝ አይኗ ላይ አሁን ላይ የሆነ ፍላጎት አላት መውደድ አላት ምናምን ትወደዋለች ታከብሯለች ግን በፍቅራውን ላይ በቃ ዘው ብለን ንግባ ቢላት እኔ እንጃ ቶሎ ተቀበላ እሺ ምናምን ብላ ደስተኛ የምትሆን አይመስለኝ አንደኛ ሴት ልጅ ናት መግደርደርም አለባት ብዬ ነው የማስበው። ብቻ ግን አላውቅም። አላዛር የስሜት ስለተሰማ በጣም ደስ ብሎኛል። እናንተ ፍቅር በጣም ደስ የሚል ነገር ነው፣ እግዚአብሔርን ነው የምላችሁ። እና መጨረሻቸውን ፈጣሪ አሳምረው፣ በቃ ደስተኛ ህይወት ይኖሩ። እናትየዋ ለልጇ የምትመኘውን አይነት ህይወት በቃ ምርጥ ህይወት ይኖሩ እግዚአብሔር መጨረሻቸውን ያሳምርላቸው፣ እያለን ሁላችንም እንግዲህ በጸሎታችን እናስባቸው። ትንሱዬም እንግዲህ መልካም ነገር አምራ ደምቃ ተውባ በቃ ሸብርቃ ቆንጆና አላዛር ሰርፕራይዝ አርጓት ቀይ አበባ የሆነ እንዴት ነው እኔ አላውቅ ብቻ ፈታ አርጓት፣ ጥሩ ምላሽ እንደምትሰጠው ተስፋ አደርጋለሁ። ይህንን ምላሿን ደግሞ በጉጉት እንጠብቃለን። እስከዛ ደግሞ የአላዛርን የትንሱን ደስታ የምትፈልጉ ሰዎች ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። በጣም ነው ማመሰግናችሁ፣ መወዳችሁ። ሁሌም ስለምትከታተሉኝ፣ ስሌም ሁሌም አለንልሽ ስለምትሉኝ በጣም ለእናንተ ልዩ ቦታ አለኝ። በጣም ወዳችኋለሁ፣ በእውነት ነው የምላችሁ።